አብርሽና ሩታ አንድ ላይ እንዲሆኑ ትፈልጋለህ? ፈልጋለሁ። በቃ ከፈለግ አብርሃም አሁንም ለሩታ በሩ ክፍት ነው፣ ልቡን ክፍት ነው እ ስለዚህ ሩታ ነው መንካሪ ያለበት። ሩታ እንድታቀርበው ጠይቃት። እሺ አንድ ላይ እንደሆኑ ጠይቃት። ከዛ በኋላ አንድ ላይ ከሆኑ በኋላ የትኛውም ነገር መስተካከል ይችላል። ቀድመ ታሞ ራሱ ሩታ ነው እያለ ያለው ስለዚህ አትግፈው፣ ታቅርበው፣ እንደ ድሮ የድሮዋ ፍቅሯን ትስተው። ከዛ የትኛውም ነገር መስተካከል ይችላል። በረንጁ የሄርሜላን ነገር ደግሞ ለኛ ተው። እኛ ማስተካከል ያለብን ነገር እኛ እናስተካክላለን። እኔ ከዛ በፊት አንተም ሩታም ብዙ ነገር አላችሁ እንደ በጣም እንደምትቀራረቡ አውቃለሁ። እኛ ሳናቅ ሌላ ነገር አስቀይማህም ከሆነ በዚህ ሰዓት አያስፈልግም። ለእህትህ ቅኝት ይዝባታል። አትይዝባትም። አብርሽ እንደታመመ ታውቃለህ አይደል? በታመመ ሰዓት መተ የጠየቀው አንተ ነው የጠየቀው አይደል? ሌላ ሰው መጥቶ ጠይቆታል አብርሽ ታመዋል፣ የሆነ ነገር ሆኗል ብሎ መቶ የጠየቀው ሰው አለ። እንደተገፋ በዚህ ማወቅ አለብህ። ፈረንጁ አብርሽ እንደተገፋ፣ ለአብርሽ አጠገቡ ማንም እንደሌለው በዚህ ማወቅ ትችላለን። የታመመ ሰዓት አጠገቡ ያልኖሩ ሰዎች ሲሞት ነው አጠገቡ የሚመጡት። ይገረኝ። ይህንን መልስልኝ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መጥተናል። ያው ቤተሰቡን ብዙ ነገር እየተፈጠረ ነው እና ያው ሰላም ለመፍጠር ነው ሁላችንም እየታገልን እና አብርሽና ኑሩት አንድ ላይ እንዲሆኑ ነው እና እየለፋን ያለ ነው። ያው ያ ነገር ደግሞ ሊሆን የሚችለው ከዚህ በፊት የተናገር ነው ነገር ነውና ሄርሜላ ከህይወታቸው ካልወጣች አሁንም ቢሆን ሰላም ይፈጠራል ብዬ አላስብም። ያው በሄርሜላ ጉዳይ ብዙ ነገር ተፈጥሯል፣ ብዙ ጻፍ ተፈጥሯል። እና ያን ነገር ደግሞ አሁን ላይ ጥቅም ኖሮት ወይም ደግሞ ጥቅም አለው ብዬ አላስብም ያ ነገር ምክንያቱም ሁሉም እየተናገረ ነው። ሄርሜላ እንገድልሻለን፣ ሄርሜላ እንደዚህ ነሽ፣ አቤል ብሩክ ምናምን እያሉ ሁሉም እስከ ስድብ ድረስ የደረሱ ሰዎች አሉ። እኔም ከዚህ በፊት ታውቃላችሁ፣ ከነሱ ጋር እስከ መጣላት እስከ መሰዳደብ ድረስ ደርሻለሁና እኔ እንጃ ያን ነገር ደግሞ እኔ አሁን ላይ ተገቢ ነው ብዬ አላስብም። ምክንያቱም ይመስለኛል እነሱ እንደዚህ ስናረጋቸው እልህ የተያያዙ ይመስለኛል። እልህ በተያያዙበት መሀል ደግሞ የሰው ትዳር ህይወት እየተበጠበጠ ነው እነሱ ከኛ ጋር ነው እልህ እየተያያዙ ያሉት። ምክንያቱም እኛ እነሱን እየተናገርናቸው ብዙ ነገር እያደረግናቸው ከህይወታቸው እንዲወጡ እየነገርናቸው ነበርና ያ ነገር ግን እነሱ እልህ የያዛቸው ይመስለኛል። አሁን ላይ የተረዳሁት ነገር ቢኖር ያ ነገር ነው። እና ከዛ በዚህ በዚህ ሰሞን ውስጥ ደግሞ ብዙ ስህተት ሰርተዋል። ሁላችሁም እያያችሁ ነው እና ብዙ ስህተትም እየሰሩ ነው ግን ደግሞ ያ ነገር እያደረጉ ያሉት እኔ እንደ ራሴ ሳስበው እልህ ይመስለኛል። ምክንያቱም ሁሉም በፍቅር እያናገራቸው አይደለም፣ ሁሉም በልህ ነው እንደዚህ እናረጋቸዋለን፣ ከእንደዚህ ካላረጋችሁ ምናምን እያላቸው ነውና፣ ይሄ ነገር ሌላ ሰው ብቻ አይደለም እኔ እራሴ ብየዋለሁ ከዚህ በፊት ሁለቱን ማቁሜ እስከ ማስፈራራት ወይም ደግሞ እስከ መደባደብ ድረስ ደርሰናልና ይሄ ሁሉ ነገር የተፈጠረው እንድታውቁ፣ ምን ፈልገው ነገር ከነሱ ጋር ምንም አይነት ነገር የለብኝም። እንትዋወቃለን፣ ጓደኞቼ ናቸው። ግን ደግሞ እያደረጉት ያለው ነገር ምንም ደስ ስላላ ነው። ከዚህ በፊት እየተጣላን ብዙ ነገር እየፈጠረን የነበረው እና አሁን ላይ ደግሞ ሁሉም እየፎከረ ነው። ሁሉም ደግሞ የሆነ ነገር እናደርጋቸዋለን እያለ ነውና እልህ ተያይዘውም ከሆነ እልህ ከተያያዙም የሰው ሕይወት እየበጠበጡ ስለሆነ በልህ ምክንያት ጸባቸው ከኛ ጋር ሆኖ ወይም ደግሞ እኛ ስለተናገር ናቸው። እልህ ውስጥ ገብተው ከሆነ የሰው ትዳር እየበጠበጡ ነው። በልህ ምክንያት ምንም የማያውቅ ጨቅላ ሕፃን ልጅ ገና ካሁኑ ህይወቱ እየተበጠበጠ ነውና ይህ ነገር ደግሞ እስቲ ከዚህ በፊት በጸብ እነሱን ሞክረናቸዋል፣ በስድብ ሞክረናቸዋል፣ ሊሆን አልቻለም እና እስቲ ዛሬ ደግሞ አቤልንም ብሩክንም በፍቅር አናግሬ በቃ ነገሮችን ማስተካከል ከቻሉ እንዲያስተካክሉ ምክንያቱም ሄርሜላ ያለችው በነሱ እጅ ስለሆነች ማለት ነው ያንን ነገር ደግሞ እንዲያረጉ በፍቅር ነው የምጠይቃቸው። ዛሬ ምንም አይነት ጸብ እንዲፈጠር አልፈልግም። ምንም አይነት በቃ የማይሆኑ ንግግሮች፣ ይህ ጥግ የወጡ ንግግሮች እንዲነጋገሩ እንድንነጋገር አልፈልግም። እና ይሄ ነገር እንዲፈታ ስለምፈልግ ብቻ ዛሬ በፍቅር አወራቸዋለሁ ይመስለኛል። ከዚህ በዚህ ሰሞን የሰሩት ቪዲዮ፣ ትናንትና በተለቀቀው ቪዲዮ እናንተ ማይታችኋልና አቤልም ብሩክም በጣም እንደተጸጸቱና አብርሽ እንዲቅርታ ጠይቀውታል እና እኛ የምንፈልገው ይህንን ነው። አብርሽንም ይቅርታ እንደጠየቃችሁት ሄዳችሁ ደግሞ ሩታን ይቅርታ እንድትጠይቋት እንፈልጋለን። ጥፋት እንዳጠፋችሁት ልክ ተጸጸታችሁ አብርሽን ተንበርክካችሁ ይቅርታ መጠየቃችሁ አንድ ትልቅነት ነው። ሁሌም እንደዚህ ብትሆኑ እኛ ከናንተ ጋር ምንም አይነት ነገር የለብንምና ዛሬ በፍቅር ጠርቻችኋለሁ። ዛሬ በፍቅር ነው እነሱን ማውራት ፈልገው ምንም አይነት ጭቅጭቅ እንዲፈጠር አልፈልግም። ምንም አይነት ነገር እንዲፈጠር ስለማልፈልግ ማለት ነው በፍቅር ነግረናቸው የማያደርጉ ከሆነ እኔ እንጃ፣ የሆነ ሀሳብ አላቸው ወይም ደሞ እኛ ያልተረዳ ነው የሆነ ኬዝ አላቸው ከነሱ ጋር፣ ከአብርሽ ወይ ደግሞ ከሩታ እኛ ማናውቀው ሌላ ኬዝ ወይም ደሞ ሌላ ጸብ አላቸው ማለት ነው። በፍቅርም እያናገረን፣ በጸብም እያናገረን ሰላም መፍጠር ካልቻሉ፣ ሁሌም ብጥብጥ እየፈጠሩ ከሆነ እኔ እንጃ፣ ወይ ከአብርሽ ወይ ከሩታ የሆነ ሌላ ጸብ አላቸው ማለት ነው። እንግዲህ ከነሱም ጋር ጸብ ካላቸው በግልጽ መነጋገር መፍታት የሚችሉ ሰዎች ከሆኑ ከነሱ ጋር መፍታት ይችላሉ። በነሱ መሀል ደግሞ የሚጎዳ ሰው እንዳለ ማሰመቻል እንዳለባቸው ደግሞ እኔ እረዳለሁ። እኔ እራሴና በቃ ካሁን በኋላ ምንም አይነት ነገር እንዲፈጠር አልፈልግም። ምንም አይነት በቃ እኛ ጓደኛሞች ነን። ተባላን፣ ተጣላን፣ ብዙ ነገር ተባባልን እስከ በቃ ምን ልበላችሁ፣ ከካሜራ ጀርባ እናንተ በካሜራ ይመጣላችሁ ነገር ብቻ ነው እና የምታዩት ከካሜራ ጀርባ ብዙ ነገር ነው የምንባባለው መንገድ ላይ እንኳን ስንሄድ ሰላም አንባባልም እና ያ ነገር ደግሞ የሆነ በቃ እንደ ሀገር ልጅ ወይም ደሞ እንደ ሰፈር ልጅ የሆነ እንደዚህ መሆኑ የሆነ ያናድዳል። ሌላም ኬስ ካላቸው ራሳቸው ቢጨርሱ፣ በእነሱ ምክንያት የሚጎዳ ሰው ወይም ደሞ የራሱ ሕይወት ያለው ሰው መኖር እየቻለ በእነሱ ምክንያት ግን ሌላ ጣውጣው ውስጥ መግባት የለበትም። እኛ የራሳችን ሕይወት አለን፣ የራሳችን ላይፍ አለን። መኖር እየቻለን ወይም ደሞ የራሳችን ላይፍ መቀጠል እየቻለን ግን ደግሞ በነሱ ምክንያት እኛ የራሳችን ላይፍ ጥለን ወደ ናብርሽ ላይፍ መሄድ የለብንም፣ እና አሁንም ቢሆን እነሱ በጸባይ አውራቸውና ሰላም እንዲፈጥሩ ነው ፈልገው። ግን ደግሞ አሁንም በጸባይ አውርተናቸው ሰላም መፍጠር ካልቻሉ እንጃ። ከናብርሽና ከነሩታ ብቻ አይደለም የሚሆነው ነው፣ ጸቡ ከኛም ጋር ነው። ምክንያቱም የሰው ልጅ በጸባይ ማውርተ ነው በጸም ማውርተ ነው መፍታት ካልቻለ በቃ ልቡ ላይ የሆነ የተቀመጠ ነገር አለ ማለት ነው። በቃ ቂም ይዞባቸውም ከሆነ ተቀይሟቸውም ከሆነ በቃ መነጋገር ከቻሉ ሁለቱ ያወሩ። ወይም ደግሞ አብርሽ ከአብርሽ ጋር ከሆነ ጸባቸው ከሩታን ጋር ከሆነ ጸባቸው እንዲያወሩ እንፈልጋለን እና እኔ ብዙ ነገር ጥዬ ነው እዚህ ጋር ከነሱ ጋር እየተከራከርኩ ያለሁት ብዙ ነገር። እኔ የራሴ ላይፍ አለኝ። የራሴ ላይፍ መቀጠል እችላለሁ። ዛሬም ድጋሚ ላስቸግራችሁ ወይም ደግሞ ለአውራችሁ ፈልገው ነገር ስላለ ነው እና ከዚህ በፊት ለተፈጠሩት ነገሮች እንዳለ ብዙ ነገር ተባብለናል እናንተም እኔም ብዙ ነገር ብላችሁ እናንተ እኔም እናንተም ብዙ ነገር ብያችኋለሁና እኛ ጓደኛ ጓደኛሞች ነው። አንደኛ ነገር እኔና እናንተ ሊያጣለን የቻለው የሆነ ስህተት ሆኖ የታየኝ ነገር ስላለ ወይም ደግሞ ስህተት እየሰራችሁ ስለሆነ እንደ ወንድም እየመከርናችሁ ነበርና፣ ጥፋት መስሎ ከታያችሁ እኔ እንጃ፣ ጥፋት ነው ብዬ አላሰበም። ግን ደግሞ ለዚህ ሁሉ ነገር እስካሁን ላደረግንባችሁ ነገር እናንተን ጋር መተን እየሰደብናችሁ፣ እየተጣላን ተደባድብናል፣ ብዙ ነገርም ፈጥረናል ከእናንተ ጋር ማለት ነው። አሁንም ሌላ ሰውም እየፎከረባችሁ እየሰደባችሁም ከሆነ እልህ ተያይዛችሁ ከሆነ ብሩክም አቤልም እልህ ተያይዛችሁ ከሆነ የሰው ህይወት እየተበጠበጠ ነው። ምንም የማያውቅ ህጻን ልጅ እየተበጠበጠ ነው። ምንም ማያውቅ ልጅ ማለት ነው። እናንተ ከኛ ጋር እልህ ይዟችሁ የሰው ህይወት ላይ ገብታችሁ ሌላ ነገር ስታደርጉ ደስ አይልም። እልህ ከያዛችሁ በቃ ዛሬ በፍቅር ማውራት እንችላለን፣ በፍቅር መፍታት እንችላለን። ነገሩ እልህ ተያይዛችሁ ከሆነ ማለት ነው። ግን ደግሞ እኛ ወጣቶች እልህ ምንም አያደርግልንም። መነጋገር መፍታት ምን ችለው ነገር ተነጋግረን መፍታት ከቻልን ይህ ትልቅነት ነው። ወይም ደግሞ እውቀት ያለው ሰው ነው እንደዚህ የሚያደርገው ወረጁ እልህ በምድር የሚዘንበው እልህ የሚያስስ ነገር አድርጋችኋል። ስለ አሁን እኛ መተን ነገርኩ እኮ በቃ ተደባድበናል፣ ብዙ ነገር አድርገናል። እንደዛ ስላደረግን ወይም ደግሞ መተን ስለፎከርንባችሁ ስለሰደብናችሁ እልህ ይዟችሁ ከሆነ እልሃችሁን ከኛ ጋር መጨረስ ትችላላችሁ። ግን ደግሞ የሁለቱ ትዳር እያየ ነው እየፈረሰ ስለሆነ እልህ ከተያይዛችሁ እኔ እንደ ወንድምነት ልምከራችሁም ልጠይቃችሁም ልለምናችሁ የገባችሁት ነገር ደስ አይለኝ። ወንድ ልጆች ናቸው። ቀጣይ እናንተም ሕይወት አላችሁ የራሳችሁ ሕይወት ትመሰርታላችሁ። በኋላ ይህ ነገር እናንተ ላይ ቢፈጠር በኋላ የሆነ የምትጎዱበት ነገር ይበዛል። የዘራ ነው የምናጭረው ሁላችንም ማለት ነው። እና በቃ እልህ ተያይዛችሁም ከሆነ ይቅርባችሁ። የሰው ሕይወት እየተበጠበጠ ነው። እኔ ከማንም ጋር እልህ አልያዘኝም። ምንም እልህ የሚያስይዝ ነገር አላየሁም። እኛም ጋር ከሆነ እልሃችሁ ከኛ ጋር መጨረስ ትችላላችሁ አላችሁ። እኔ እንደውም አንድ አንድ ነገርም ሳይው ከኛ ጋር ሳይሆን እልሃችሁ ከሩታ ጋር እየመሰለኝ፣ ሩታ ያረገቻችሁ ነገር ካለ በቃ እሷ አሁን ላይ ከማንም ጋር የምታወራበት ጉልበትም አቅምም የላትም። በቃ ወንድሞቿን፣ ቤተሰቦቿን ማውራት ትችላላችሁ፣ ቀጥታ ማለት ነው። ሌላ እልህ ከሩታ ጋር ካላችሁ እየሰማችሁ እሷ ጋር እልህ ካላችሁ አሁን ላይ በቃ እንደዚህ አይነት ነገር የምትቀበልበት ወይም ደግሞ የምታለቅስበት ጉልበት የላትም። እንዴ እናንተ እህት የላችሁ ለዚህ ስታለቅስ እሷ ለምን ደስተኛ ትሆናላችሁ ወይስ ሌላ እልህ ካላችሁ አላቅም እኔ ከዛ በፊት አንተም እሩታም ብዙ ነገር አላችሁ በጣም እንደምትቀራረቡ አውቃለሁ እኛ ሳናቅ ሌላ ነገር አስቀይማህም ከሆነ በዚህ ሰዓት አያስፈልግም። ለእህትህ ቅኝት ይዝባታል አትይዝባትም? ወይስ አሁን እኔ አሁን የመጣው ከመጀመሪያ ጀምሮ ከሆነ ሰላምተኛ ሆነ ነው እንደ ሌላኛው ጊዜ ተናደቡ የተቆጠተ ከሌላ ሰዎች ጋር ምናም ሆን አይደለም የመጣው በእርግጠኝነት ነገሮች ለማብረድ ነው የመጣው። ግን ደግሞ እልህ ተያይዛቸዋል የምትለው ነገር እኛ እልህ ለምን እንያያዛለን ለፈረንጁ በእርግጠኝነት ከሩታ ሳይድ ሆነ ነው እያወራ ያለው ከአብርሽ ጎን ሆነ እያወራ አይደለም። አይደል? እስኪ አስበው፣ አብርሽ እንደታመመ ታውቃለህ አይደል? በታመመ ሰዓት መጥተህ የጠየከው አንተ ነው የጠየከው፣ አይደል? ሌላ ሰው መጣው ጠይቆታል? አብርሽ ታሟል የሆነ ነገር ሆኗል ብለው መጥቶ የጠየቀው ሰው አለ? እንደተገፋ በዚህ ማወቅ አለበት ፈረንጁ፣ አብርሽ እንደተገፋ ለአብርሽ አጠገቡ ማንም እንደሌለው በዚህ ማወቅ ትችላለህ። የታመመ ሰዓት አጠገቡ ያልኖሩ ሰዎች ሲሞት ነው አጠገቡ የሚመጡት። ንገረኝ፣ ይህንን መልስልኝ። በታመመ ሰዓት አንተ የትኛውም ልትቀያየም ትችላለህ፣ ምንም ልትል ትችላለህ፣ ልትከፋፈም ትችላለህ። ግን በታመምክ ሰዓት አጠገብ ካልመጣ ማንኛውም ሰው ማንኛውም ሰው ምንም ጠቀሜታ የለውም። ይኸውልህ፣ ስትታመም እና የሆነ ነገር ስትሆን ያ አንዳንድ ሰዎችን ካለየበት ተገቢ አይደለም። አንተ ራሱ በአቅምህ ከአብርሽ ጋር ስህተት እየሰራ ነው ብዙ ነገር ወቅሰኸዋል፣ ተቆጥተኸዋል፣ ብዙ ነገር ብለኸዋል። ግን ደግሞ ጨክነህ አልቀረህም፣ መተህ ጠይቀኸዋል። ግን ሌላ ሰው ከአንተ የሚቀርብህ ሰው የለም። ለአብርሽ መቶ ጠይቆታል። እኛ አይደለን አጠገብህ የነበርነው እኔ ሄርሜላ፣ ሚላ፣ ብሩክ እንዳየህን ከሆነ አረ ይህንን ነገር ከምን ትወስደዋል? እስኪ ንገር። ማለት ምን ብለህ ታስብበታል ይህን ነገር ከአብርሽ ጎን ነን፣ ነገር እንዲፈታ እንፈልጋለን፣ እንዲታረቁ እንፈልጋለን ስትሉ ነበር አይደለ? እንዲታረቁ የምትፈልጉ ከሆነ በአንድ ሳይድ ብቻ ሆናችሁ አይደለም ነገሩን ማየት ያለባችሁ። በሩታ በኩል ብቻ አይደለም መታችሁ። አብርሃም ሲጎዳ ምን ሆነ? የተጎዳው ምን ለምንድን ነው እንደዚህ ሆንኩ? በቃ መቀያየ ማለ አይደለ? ቢያንስ መታ የሚዝናናበትን የተከፋበትን ነገር የሚረሳበትን ምክንያት መፍጠር መቻላለን። ገብቷል? አንተ ግን እንደው አንተ ትቻላለህ በትንሹም ቢሆን የተወሰኑ ነገሮች ይዘ እየመጣ ምናምን እየጠየቀው ነበር ሌሎቹ ጓደኞቹ ጓደኞቹ ነን እንወደዋለን እንዲከፋ አንፈልግም እያሉ ግን የሚያወሩት ሰዎች አልመጡ አይደለም መምጣት ደውለው እንኳን እንዴት ሆነ ብለው አልጠየቁም ይህን ያህል ምን አጥፍቷለች ምን ቢደረግ ነው ይህን ያህል የሚገፋ እሺ ብሩክ እኔ ለጠይቃችሁ እንዳለ ምላሽ ትሰጣችኋለሁ ምክንያቱም እኔ እውነት ሳሊዝ መጥቼ ከእናንተ ጋር ምንም አይነት የምከራከርበት ምንም ከእናንተ ጋር ፀብ መፈጠርበት ምንም አይነት ምክንያት የለም። ገባችሁ አይደለ? እኔ ይኸውልህ ከሁለቱም ካንድ ጎን ሆኜ አይደለም እያወራሁች ያሉት ሁለቱ አንድ ላይ እንዲሆኑ ባለኝ ጉጉትና ባለኝ ፍላጎት ገባ አይደለ? እንጂ በሩታ ጎን ብቻ ሆኜ ቢሆን እኮ እጅሩ አብርሃሙን አልጠየቀውም የራሱ ጉዳይ እኮ ብዬ መቅረት እችላለሁ። ራሱ በፈጠረው ስራ ነው ብዬ ራሱ ባመጣው እንትን ነው ብዬ መቅረት እኮ እችላለሁ። ለኔ እኮ ምንም የሚጎልብኝ ነገር የለም፣ ጠየቅኩትም አልጠየቁትም። ግን ደግሞ በቃ ሁለቱ አንድ ላይ እንዲሆኑ ስለምፈልግ ብቻ ነው እንደውም እኮ እኔ በቃ መነጋገር የለብንም እንጂ እኮ እናንተ ናችሁ እንደውም በአንድ ጎን ሆናችሁ እየተናገራችሁ ያላችሁት ገባችሁ አይደለ እኔ አሁን ማን በአንድ ጎን ሆኖ እንትን ሊል ይችላል አንድ ላይ እንዲሆኑ ፈልጋለሁ ብሎ ግን ደግሞ አንዱን ብቻ ደግፎ ሊሄድ ይችላል እኔ ግን ፈልገው ያ አይደለም ልጁ ያላባት እንዲያድግ ስለማልፈልግ ብቻ ነው አብርሽም ሩታም እንደፈለገው መሆን ይችላል በአንዱ ጎኑ ብቻ እየሆናችሁ ነው የምትለው ከዚህ በፊት ምንም ያልሞከረው ሰዎች እያረከ ነው ገብቷል ከዚህ በፊት ብዙ ነገር አድርገናል ገብቷል ከአብርሽ ጎንም ሳንሆን ከሩታ ጎን ብቻ ሆኜ እኔ አይቼዋለሁ ገብቷል ግን አንተ እሱን እሱን እያየ አይደለም አሁን እኔ ስላለፈው ነገር ላወራ አይደለም እኔ አንተንም እየወቀስኩ አይደለም ገብቷል ምክንያቱም መተህ ስለጠየቅ ደስ ብሎኛል ምንም ነገር የለም ካንተ ጋር ግን ደግሞ አንዳንድ ሰዎች አሉ አብርሽ እንደዚህ ነኝ እንደዚህ ምንም እንዲሆንብን አልፈልግም የሚሉ ሰዎች የት አሉ? ነው ማለት እያልኩ ያለሁት በጣም መመሳት መጥተው ካልጠየቁት እኛን እየወቀሱን ነው። የሆነ ነገር ሲሆን ሮጠን ምንደርሰው ደርሰው እኛ ነን። ግን ምን ንሰደበውም ምን እንደዛ ምን ቆጣውም ሰው የሚወቅሰንም እንደዛው እኛ ነን። ገብቷል ግን ደግሞ እኔ አሁን ሰውን ሰደበኝ ምንም አለኝ ማንም ወቀሰኝ ምንም ማለኝ ምንም አይመስለኝም። ገብቷል እኔ ማደርገው እራሴ ጠንቅቄ አውቃለሁ። ምናደርገውም ጠንቅቀን እናውቃለን ገብቷል። እንደ ሰው ወሬ ቢሆንማ ብቻ ከቤትም አንድ ወጣም ነበር፣ እኛ ወይ ደግሞ ከምንም ነገር ምን ጠፋ ነበር። አቤል፣ የሁሉ ወቀሳ እየደረሰባችሁ እንደሆነ ለምን እንደሚደርስባችሁ ታውቃለህ? አንደኛ ነገር ሰው ስላልተረዳ፣ ሰው ስላልተረዳችሁ አይደለም። አንደኛ ነገር እያደረጋችሁት ያለው ነገር ማንንም ደስተኛ አያደርግም። ገባ አይደለም? ማንንም ሊደሰት አይችልም። በእናንተ ስራ አብርሃም ደስተኛ እኔ ነገርኩ። አይን ልብ ቀጥታ መልሰልኝ። በቃ ለምንድን ነው ማያስደስተኝ? ስለዚህ እሱ ሊያስደስተው የሚችል ነገር በሙሉ ማድረግ ትችላለህ ማለት ነው። እኮ እያልኩ ያለው እኮ በአንድ ጎን ነው። እናንተ አብርሃም ሊያስደስተው የሚችለውን ነገር በሙሉ ከማድረግ ወደኋላ ጓደኛው፣ ለማንም ሰው እንኳን ለአብርሃም ግን ደግሞ አንዱ ሰው እየተጎዳ አይደለም። አንዱ ሰው እየተጎዳ አይደለም። አንዱ ሰው እምታስደስቱት ለምን ባልና ባልና ሚስት ሲሆን አንድ ሰው ነው፣ አንድ ናቸው። በቃ አንዱን አስከፍታችሁ አይደለም አንዱ ደስተኛ ብታረጉት። ከቻላችሁ ሁለቱንም ደስተኛ ለማድረግ ሞክሩ እንጂ አንዱ እየተደስተ አንዱ እያለቀሰ አይደለም። ገባህ? እንደዚህ ደግሞ ስታረጉ ማንም መጥቶ ሊናገራችሁ ማንም እኔ ያደረኩት ነገር ስለሆነ ነው። ገባህ አይደለ? እየሰራችሁ ያለው ነገር ደስ ስለማይል ብቻ። አሁን ግን ዋነኛ አላማ ምንድነው ታውቃለህ? ከሩት ጋር እህል ሌት ያይዛችሁ ከሆነ ወይም ደሞ ከኛ ጋር ከሆነ እልሃችሁ በቃ የእነሱ ትዳር በመሀል እየተበጠበጠ ነው። እልህ ተያይዛችሁ ማለት ነው። በቃ እነሱ አሁን ምን ልበልህ እንደጨረሱ ነው እየተሰማኝ ያለው። እኔ ለዛ ነው ዛሬ ማውራት ካለብን እንድናወር የመጣሁት፣ ምክንያቱም ወደ መጨረሻ እየደረሱ ስለሆነ ማለት ነው። ከዚህ በፊት እስከ መፈረም ድረስ ደርሰዋል። አሁን ደግሞ ተቀራረቡ ስንል፣ አሁን ደግሞ ድጋሚ ደግሞ ሊቀራረቡ የሚችሉበት ምንም አይነት አጋጣሚ ይኖራል ብዬ አላሰበውም። ግን ደግሞ ሄርሜላ በእናንተ እጅ ነው ያለችው፣ አብርሽም ይመስለኛል በእናንተ እጅ ነው ያለው ስለዛ እልህ ተያይዛችሁም ከሆነ የሁለቱ ትዳር ይበጥበት ነው። ምን እያልክ ነው? በእናንተ እጅ ነው ሄርሜላ፣ በአብርሽም በእናንተ እጅ ነው። ምን ማለት ነው? እነሱ ጻናችሁ ወረንጁ። እስኪ ንገሪኝ አብርሃም ታላቅ ታላቅ ነው። ታላቅ አይደለም። የፈለገ ታላቅ ይሁን ቢሆን፣ እኔ አንተ ከኔ ጋር ብዙ ነገር እያሳለፍኩ ከሆነ አንተ በእኔ እጅ ነው ማለት ነው። አይደለም? ምን ዶታ ካለ እኔ አሁን ካጠገብ አንድ ሰው ካለ ጓደኛውን ነው የሚመስሉ። አንድ ሰው ጓደኛውን ነው የሚመስሉ። አይ ይሄ ልጅ ላታለው ተምሯል ያስባል። ሁሉ ጊዜ እኛ ነን ነበር እያሰብልለት ነበር። እኔ አሁንም ቢሆን ያ ዛሬ ዛሬ እንትን አለ እና ወይ የተለየ ሀሳብ መጣና የእናንተ ነው ሀሳቡ፣ ወይ ደግሞ እጃችሁ ላይ ነው ማለት የለብህም ብዙ ያስተውላል። ትልቅ ሰው ነው። በጣም ብዙ ብዙ ነገሮችን አስተውሎ ነው የሚያደርገው። ስለዚህ ሄርሜላም ትልቅ ሰው ነች። የምታስተውል ሰው ነች። ማድረግ ያለባትን የምታወቅ ሰው ነች። እኛ በእኛ ፍቃድ ወይ ደሞ በእኛ ትዛዝ የሚታዘዙ ሰዎች አይደሉም ሁለቱም። አይ ሄርቤላማ እኮ ትልቅ ሰው ብትሆን የሁሉ ነገር አፈጥሩ ነበር። ገባ አይደለ? እኔ አሁን ትልቅ ሰው ነች፣ ትልቅ ሰው አይደለች ምናምን ብዬ ከናንተ ጋር ልከራከር አይደለም። ግን ደሞ እኔ እየመከርኳችሁ ነው። ገባ አይደለ? ከዛ በፊት ተጣልተናል፣ ድጋሚ እየደጋገምኩባችሁ ተጣልተናል። ከዛ በፊት ግን ፈረንጁን ያንንም ነገር ነገር ማለት ነው በመጀመሪያ ደረጃ አብርሃም ካለበት ሆኖ እንዲያገግም የምትችለውን ነገር አድርግ፣ ሊደሰት የሚችልበትን ነገር አድርግ። ከዛ በኋላ ስለሚመጡት ነገሮች እናወራለን። መጀመሪያ ጤነኛ ይሁን። እሺ፣ ቆይ ይሄ ልጅ ሊደሰት የሚችለው ከአብርሽ ጋር ነው? ከሩታ ጋር ነው? ወይስ ደግሞ ከሄርሜላ ጋር ነው? ደስተኛ ይሆናል ብላችሁ አንተ አስቤ መሰለኝ አይደል? ከሩታ ጋር ነው እኮ ያንን ነገር ለምን አታቀራረቡት? እሆን እናንተ ደስታውን ትፈልጋላችሁ አይደል? ከሩታ ጋር ነው ግን አንተ በሱ ቦታ ሆነ አስቦ ስትገፋ ወይ ደግሞ ምንም አልፈልግህም ሲልህ ምንድነው የሚሰማህ? ምን ሊሰማ ይችላል? ትክክለኛው መልስ መልስ ብዙ ነገር ሊሰማኝ ይችላል። ግን ደግሞ የሰረው ስራ ብዙ ስህተት ሰርቷል። አልሰራም ማለት ነው? ብዙ ከመጀመሪያ ጀምሮ ስህተት የጀመረው ማነው? አብርሽ ነው። ምንም ነገር ብትል፣ ምንም ነገር ብታረገው እኔ እውነት አላት ብዬ የምከራከርላት አንድ ሰው ነኝ። አብርሽ ጉዳት ይሰማኛል አይሰማኝም ማለት አይደለም፣ ለአንደኛ ሰው። ምክንያቱም ስህተት የፈጠረው መጀመሪያ የሰራው አብርሽ ስለሆነ ስለማቅ ገባ አይደለ? ግን ደግሞ ሰው ማለት ነው ከስህተቱ ተምሮ ስህተቱን ለማረም ሲመጣ ስህተቱን የሚያረመው ስህተቱን የሚያረመው ስህተት ነው ብሎ የተነገረውን ነገር ከህይወቱ ሲያስወጣ እንጂ ስህተቱ ላይ ሆኖ ስህተት ይተምራ ያለው የሚባል ነገር የለም። ሄርሜላን ላይ ህይወቱ ላይ አስቀምጦ ሩታ ጋር ይጄ ተመሪያ ተፍታክ ይያሉ ቢላት በምን አይነት መንገድ እንድትቀበለው ነው የምትፈልጉት? እናንተ የማታደርጉት ነገር ሰው እንዲያረጋ ተጠብቁ። ያው ብቻ እኔ ከአንተ ጋር አሁን ልንከራከር ምንም ልንል አይደለም። ይሁን ለብዙ ሰው ወቀሳ ይደርስብናል፣ ምንም ይሁን ስለናል እኔ ምንም አይመስለኝ። ገብቷል። ለመድኩት። አሁንስ እየመጣው ያለውት ነገር ይሄ ወቀሳው ስድቡ ምናምን ለመድኩት። አንዳንዴ ሙሉ ብዙ ነገር ትለምዳለህ። እና ስለዚህ ለምጆ ወሉ ምንም አይመስለኝ። ትዳር አፈረስክ፣ እንደዚህ ያረክ፣ እንደዚህ ማንም ቢለኝ ምንም አይመስለኝ። እና እሺ ፈረንጁ ዋነኛ የመጣበት ነገር አሁን ብታስረዳኝ ደስ ይለኛል። ለምንድን ነው የመጣው ጥሪ? አንደኛ ነገር በቃ ነገርኳችሁ፣ ከተያያዛችሁ እንድትለቁ ነው። ከሩታ ጋር ሌላ ጸብ ካላችሁ እንድትለቁ ነው። ሲቀጥል ደግሞ ሄርሜላ ያለችው ከናንተ በእናንተ እጅ ነች። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ወይም ደግሞ ከማንም በላይ የምቀርበው እናንተ ነው የሆነ እንደ ወንድም ቢሆን የምትመክሯት እናንተ ናችሁና ከነ አብርሽና ከነ ሩታ ሕይወት እንድታስወጧት እንፈልጋለን ሁላችን። አብርሽና ሩታ አንድ ላይ ከሆኑ በኋላ ከፈለገች ትምጣ፣ እኛ ከሷ ጋር ምንም አይነት ነገር የለብንም። ግን ደግሞ ሁለቱ ተለያይተው እሷ በመሀል የምትገባበት ምንም አይነት ምክንያት የለም። ገባ አይደለ? ከዛ በፊት ብዙ ነገር ሰርታችሁ በ ከዚህ በፊት ከሶስት ቀን ካራ ቀን በፊት የሰራችሁት ነገር እናንተም ታውቁታላችሁ። ተጸጽታችሁ አብርሽ እንደዛ ስለሆነ ተጸጽታችሁ ይቅርታ እንደጠየቃችሁ አውቅ ያለውኝ ማይቻለሁ። እንደዛ ስትሆኑ ማይቻለሁ። ግን እቺ ልጅ ከህይወቱ ካልወጣች አሁንም ቢሆን ይሄ ልጅ መከፋቱ ማዘኑ ማይቀር ነገር ነው። ለሱም እንዲከፋ እንዲያዝ ማትፈልጉ ከሆነ ማለት ነው። ስለዚህ ሄርሜላ ላይ ያላችሁ በእናንተ እጅ ነች። እች ልጅ ከህይወቱ አስወጣት። ፈረንጁ በዚህ ሰሞን ልክ ለከረ ተጸጽተን ይቅርታ ስንጠይቀው ይታል። ይቅርታ ደግሞ የጠየቅንበት ምክንያት እውነትም ጥፋተኛ እኛ ሆነን ራሱን እንዲሰጥ እንዲጨናነቅ ያደረግነው እኛ እኛ ስለነበረን ለዛ ጥፋታችን ላይ ቅርታ የጠየቅነው ነው። ምክንያቱም ደግሞ እኛ በዚህ ልክ ይደብረዋል በዚህ ልክ እናደዳል ብለን እሷ አደረግን። ልቧ ላይ የነበረ ጥያቄ ነበረ። ጥያቄዋ መልስ እንዲያገኝ ማይሆንም ከሆነ አጉል ተስፋ ከሚሆንባት ማይሆንም ከሆነ አይሆንም እንዲላት ሚሆንም ከሆነ ደግሞ መስማት ስለምንፈልግ ነው እንጂ ወይ ለሩታ ጥላቻ ኖሮን ወይ ደግሞ ለሄርሜላ አድለታን አይደለም እዛ ጋ እንዲመለስልን የምንፈልገው ለኛም እንዲመለስ የምንፈልገው ጥያቄ ስለነበረ ነው። ብዙ ጊዜ መጥታ ኤርሜላ ታፈቅሯለች ብለኝ ታውቃለህ፣ ብዙ ጊዜ ተብያለሁ ይሄን ነገር ነገር ግን ይሄን ነገር ከሷ አፍ ስሰማው እሱ ጋስ ምን አይነት መልስ ይኖራል ብዬ ነው ያንን ፕሮግራም ያዘጋጀ ነው እና ያ ያ ነገር ጥፋት እንደሆነ ተሰማን። አብርሃምም እራሱን የሳተበት የተጨናነቀበት ምናምን ምክንያቶች እኛ ስለነበረን በዛ ነገር ተጻጽተን ይቅርታ የጠየቀው። አሁን የያገግምና አብርሃም የሚቀጥለው ነገር አብረን እናያለን። ሄርሜላንም ከመሃላቸው ለማስወጣት እናንተ እጅ ላይ ነች ምናምን እያል ወደ እኛ እያመጣ ሁኑ። መውጣት ካለባት እራሷ ትወጣለች። አሁን በቃ የመጨረሻው ጊዜ አይደል? ጠይቀዋለች፣ የምትፈልገውን ነገር አይሆንም ብሏታል። በቃ መውጣት ካለባት እራሷ አስባ እራሷ ትወጣለች። እኛም እኮ የምናስፈልግበት ጊዜ አለ። አብርሽና ሄርሜላ አንድ ላይ እንዲሆን ከፈለጋችሁ ከሩታ ጋር ከሆነ በኋላ እሷ መምጣት ይችላለች። ደብቶች ወላ ባለፈ ነገር መናገር አልፈልግም እንጂ አቤልም ብዙ ነገር አድርጓል ብዙ ነገር አድጋቸዋል። እናንተ አቤልም በግልጽ የሚጠቅም ሰው ነው ምናምን ብለህ ተናግረሃል። ችግር የለውም። ግን ደግሞ አሁን ሰላም እንዲፈጠር ስለምንፈልግ ብቻ ነው። አንተ ሰላም ትፈልጋለህ? አንደኛ ነገር ሩታና አብርሽ አንድ ከዚህ በላይ ምን መልስ ልስጥህ? አዎ ወይ አይ በለኝ። ትፈልጋለህ? ምን እየጠየቅኩ ነው? ፈረንጁ አብርሽና ሩታ አንድ ላይ እንደሆኑ ትፈልጋለህ? እፈልጋለሁ። በቃ ከፈለክ፣ አብርሃም አሁንም ለሩታ በሩ ክፍት ነው፣ ልቡን ክፍት ነው። እሺ፣ ስለዚህ ሩታ ነው መምከር ያለብህ። ሩታ እንድታቀርበው ጠይቃት። እሺ፣ አንድ ላይ እንደሆኑ ጠይቃት። ከዛ በኋላ አንድ ላይ ከሆኑ በኋላ የትኛውም ነገር መስተካከል ይችላል። ቀድመ ታሞ ራሱ ሩታ ነው እያለ ያለው ስለዚህ አትግፈው ታቅርቦ እንደ ድሮ የድሮዋ ፍቅሯን ትስተው፣ ከዛ የትኛውም ነገር መስተካከል ይችላል። ፈረንጁ፣ የሄርሜላን ነገር ደግሞ ለኛ ትወ እኛ ማስተካከል ያለብን ነገር እኛ እናስተካክላለን። አክብረ ግን ስለጠራህን በጣም እናመሰግናለን። ስለዚህ እንዴት ጓደኛ ነች እህት ነች። እርግጠኛ ነኝ ትሰማሃለች ሩት። ስለዚህ አብርሽ ቀራቢው እጅሽ ላይ አርጊውና የትኛውም ነገር እንዲያስተካክል ንገሪው ይበላት። የድሮን ፍቅር ከተመለሰ የትኛውም ነገር መስተካከል ይችላል። ፈረንጁ አሁን በጣም አመሰግናለሁ እንደዚህ ራሱ አክብረ ስለጠራን እና እንዲህ ልታወራ ስለቻለ እና እኛ መጥፎ ሰዎችም ሆነን አይደለም፣ እንሰማለን የሰው እንትን ሰው መጥቶ እንደፈለገ ሲያወራ ምናምን እሺ ብለን እንቀበል እንጂ መጥፎ ሆነን ምናምን አይደለም። ስለዚህ የትኛውም ነገር ማስተካከል ካለበት እኛ እናስተካክላለን። እንይድ ብሩ እናመሰግናለን።